ግን በቃ ልሄድ እኔ። አንተ ጋር መምጣት ፈልጌ አትሄጂም? በቃ የሆነ ሰዓትማ ላስቀይም እንደ አትልሽን አላወቅሽ። ብሩኬ ጋር መጥተሽ የገጠመሽ ነገር አለ ፍላጎቴ። አገባኸኝ እንዴ ምን ያክል መቻችሁን። እንወዳቸዋለን እንግዲህ እንደ ቀብራራው አይነት ንጹህ ልብ ይኖራቸው ከምንም በላይ ማለት ነው። ከምንም ከምንም ከወረስ ጽድት ያለ ንጹህ ልብ ማለት ነው። እግዚአብሔርን እናከብራቸዋለን። የሚሰግሩ ምናምን አልሰማኝም። ልጆቼስ አሉ ረስተሻቸው። እንዲህ ህይወቶች ከተጣጣመ በኋላ ሁሉም ነገር ይደርሳል። መች አባታቸው በስርዓት አስቀምጧቸዋል። ገና ምን በቃ አንድ ፊቱን እረፍ፣ ግልግል፣ ጭንቅ የለ ሀሳብ የለ በቃ አንድ እረፍት። ዛሬ ሀይሚ ላይ ያየሁት ፍርሀት ማለት ነው።

ያስብል ይሆናል። ግን ደግሞ እዚህ ጋር ባትናገሪው በጣም ጥሩ ነበር። ደስታውን ባታበላሽበት፣ ያላሰበውን ነገር ባታልሚ ምን አለ ነገር በጣም የሚገርም አስተሳሰብ ነው። በርግጥ ራሽን መጠበቅሽ ጥሩ ነው፣ ግን ደግሞ እዚህ ላይ ባቲው ጥሩ ነበር። ሞላር መጉዳት ይባላል። ቀብራራ ነኝ ብትፈልጊኝም አልነካም ነው ነገሩ። ምክንያቱም አለ ፕሮግራም ማለት ነው። በፕሮግራም ነው እኔም ቀብራራ ነኝ ነው ሆነ ነው እንጂ ይሄ ጭዌማ በጣም በጣም በጣም ከባድ መልእክት አለው። ትክክል እኮ ናት፣ ግን ለብሩኬ ሳይሆን ለሌላ ሰው ነው እንጂ ብሩኬ ጋር እንደዚ ይህን ነገር አይጠቅሙም ለማለት ያክል ነው። ምንም ባይመስለው ምንም ባያስብ ኖሮ ብሩኬ ማለት ነው እዚህ ቦታ ላይ በጣም አይገርመሙም አይስቅም ነበር። በጣም ተገርመዋል ማሰቧ ማለት ነው። ለዚህ ቀን ለዚህ ክብር እግዚአብሔር ያድርሰን ያብቃን፣ የኛ ውድ ቤተሰቦች ብለው ጽፈዋል። እንግዲህ በቅርብ ይሆናል ሁሉም ነገር ነገር ድክምም ብሏቸዋል። ፕሮግራሙ በጣም የሚያምር ነበር፣ ደስ የሚል ሰርፕራይዝ ነው። ግን በጣም ደክሟቸዋል፣ በጣም ድካም ላይ ናቸው። ሁሉን ነገር አሟልተው ነው ሰርፕራይዝ ያደረጋት ሀይሚ ማለት ነው። ወጣ ስንል እንግዲህ ቤተሰቦች ምሽታችሁ እንዴት ነበር? እኔ ጋር ሁሉ ሰላም ነበር፣ ፈጣሪ የተመሰገነ ይሁን። ያው ለዚህ ቻናል እንግዲህ አዲስ ከሆናችሁ ላይክ፣ ሰብስክራብ፣ ሼር እያደረጋችሁ እኛንም ከፍታ ላይ አስቀምጡን። እንግዲህ ያው ቀለበት እንዳልሆነ ሰርፕራይዝ ደስታ እንደሆነ እንዲሁም በቃ የሆነ በቃ በልባቸው የተሳሰሩበት ቃል መስቀል ነው ያሰረላት፣ ለጆሮዋም ለአንገቷም። ሀይሚ እንግዲህ በጣም በቃ በመደንገጥ ውስጥ ሆና ብሩኬ፣ እንዴት ነው ዛሬ ደክሞኛል መተኛ ትፈልጋለሁ ሲላት፣ ዛሬ እንግዲህ ሀይሚ ጥርጣሬ ውስጥ ነች። እና ይሄ ሁሉ ነገር ለእኔ አይገባኝም። እንዴት አደረክልኝ? እውነት ጥያቄ ነው፣ ቤተሰብ ጥያቄ ነው፣ የምሬን ነው። እና እንዴት ነው ወርቅ አረኩ ብለህ እንዴት ነው በህልም እኔ ጋ እንዳትመጣ እያለች ነበርና፣ ፍርሃቷ በጣም ገርሞኛል። ብሩኬ ደግሞ እንዴት እንዴት ታስበኛለች ብሎ፣ በቃ በጣም ጥያቄ ሆኖበት ወይኔ ጭዌ ነው ብሎ ስቋል ማለት ነው። እና ያው የሴት ነገር ያው የፍርሃት ነው። መጀመሪያ ስትሆኑ እንግዲህ እንደዚህ አይነት ነገር መጀመሪያ ላይ ያስፈራችኋል። እንኳን ይሄን ያህል ነገር ይሄን ያህል ለእሷ ማለት በቃ ያልጠበቀችው ያላየችው ነገር እንደዚህ አይነት ዲኮር ራሱ እኔ አድርጌም ማየቸ አላቅም ብላለች ማለት ከብሩኬ ማ ነው ከዚህ በፊትም አድርጓ የሰረብሬታቸው ጊዜ ግን ደግሞ የዛሬው በጣም ለየት ያለ ነበረ። ያው እንዳያችሁት ነው መሬት ላይ ምናምን እናንተ ሰሞኑን የሆነ በአፕሊኬሽን በካብኬት የመጣ በቤተ ክርስቲያን በምናምን በብዙ ነገር ታቀናብሯቸዋላችሁ ምናምን ምናምን ነገር ያንን ስታይል ነው ዛሬ ብሩኬ ሲሰራው የነበረው ያን ስታይል ማለት እሱን አይቶ ኮፒ አድርጎ ሳይሆን መሆን ስላለበት ነው እና በጣም በፍሪደም ነፃነት ሰጥቷል ሶስቱ እስከ ጥግ ድረስ ነበረ። ሀይሚን እንደምታዩት እንደዚህ የሌለ በቃ ለመጀመሪያ ጊዜ ብሩክ በፍቅር ወደቀ የምንበት ቀን ዛሬ ነው። በቃ ማለት ነው እና ሀይሚ ደግሞ በፍርሃት ተውጣለች። በቃ ማለት እውነት ነው አይደለም የሚለውን ነገር ማመን አቅቷታል ሀይሚ ማለት ነው። የኛ ውድ ቤተሰቦች እንግዲህ ፍቅር ሲጀምር እንዲህ እንዲህ እያደረገ ከዛ በኋላ ወደ ገደለው ያስገባችኋል ማለት ነው። ያው ጥንቃቄ ጥሩ ነው። ሀይሚዬ፣ ግን በውስጥሽ አስበሽ እንደዚህ ባት ባታገረጩ በጣም ደስ ይለን ነበር። ነገር ግን ደግሞ አንዴ ሆኗል። የውስጥ ሽን ፍርሃትሽን ነው የተናገርሽው፣ ምንም ማለት አይደለም። ግን አንዳንዴ እንደዚህ ማለት ካሜራ ላይ የሆነ ማለት የሌለባችሁ ነገር ትንሽ ለሌሎቻችሁ የሚያስተምር ነገር ይሆናል ብዬ ተስፋ አደርጋለሁ። የእኛ ውድ ቤተሰቦች ምክንያቱም ያው ለሰኩሪት ነው፣ ሌላ ምንም አዲስ ነገር የለውም እኮ። ትክክል እኮ ናት። ግን ደግሞ ለብሩክ እንደዚህ አይነት ነገር እሱ ቦታ ቦታ የለውም። በጊዜው ነው ሁሉም ነገር አለ። ጊዜው እንዲሆን ምንም አይነት ነገር አይፈልግም። እንዲሁም ደግሞ ልጆቼስ ብላ ድንግጥ ብላለች። ያው እንግዲህ ሰርፕራይዝ ደር ከውጭ ነው የሚፍታ ያመጣት አይታችኋል። እቤት አልነበረችም ልጆቼ ብላ ደነገጠች እና ታዲያ እንዴት ነው የሆነ ነገር የሆነ ነገር ሲኖር ልጆቹን ሳስወልድሽ እንዴት ነው እንዲህ የምትረሻቸው ብሎ እንደ ቁጣም ብሎት ነበር። በመሀል ግን ምን አልክ ስትለው ቆጣ ስትለው በቃ ትችዋለሁ አገሳኝ ብሎ ዝም አላት ማለት ነው። ሶ እንግዲህ በጣም ደስ የሚል ቪዲዮ ነበረ። እውነት በጣም ሰዓት ገድዬ ነው፣ በደንብ ነው ያየሁት። በደንብ በደንብ በደንብ እንዳየሁ እራሱ እንዲገባችው ብዬ ነው እያንዳንዱን ያየሁበትን ቪዲዮ ስክሪንሻት እያረግኩ እያየሁ ስክሪንሻት ርግ እያው እሱን ሳቀናብር ነው እስካሁን ድረስ የቆየሁት ከስራ ጋር ራሴ ሰርቼ ለዛ ነው የቆይሁት። ይህን ቪዲዮማ በደንብ እስከ መጨረሻው እንዳየው ማወቅ አለባቸው። ብዙ ጊዜ ስክሪንሾት እያደረኩን የቪዲዮ የምሰራው ብዙ ጊዜ ቪዲዮ ሳታይ ነው የምትሰሪው የምትሉኝ ሰዎች አላቸውና፣ እኔ ቪዲዮ ሳላይ ምንም አይነት ነገር አልሰራም። ከጅማሬ እስከ ጭራሴ ድረስ ነው እማየው ማለት ነው። ስራ ላይ በሆን እንኳን ኤድፎን ሰክቼ ቁጫ ድጌው ውጪ በኤድፎን እሰማዋለሁ። በብሉት ማለት ነው። ባላየው እንኳን አክሽናቸውን የተነጋገሩትን እሰማለሁ እና ዛሬ ግን ፍጥ ብዬ አይቼ በደንብ አንድ ያመለጠች ነገር የለም። እያንዳንዷን ነገር እንደባለፈው ራሱ ሻምፓይን ስንከፍት ራሱ አንሸወድም፣ ዛሬ ብልጥ መሆን አለብን፣ ከባለፈው መማር አለብን እያሉ ነበር። እንዲሁም ብሩኬ የሰራላት እራት እጅ የሚያስቆረጥ ነበረ። ከፕሮግራማቸው ጋር የሚሄድ እራት ነው የሰራላት በዳቦ ፓስታ፣ በጣም ደስ ይላል። አትክልት ይመስለኛል ፓስታው ነጭ ነው። እና ሀይሚ ራሱ እዛ ላይ ራሱ ነገር ነገር ብሏት ነበር። ወይኔ ይህች ልጅ ባልተናገረች እያልኩኝ ነበረ። ምክንያቱም ያው እንደ ጨዋታ ነው፣ ግን ደግሞ በቃ እሱ ደግሞ ያው የሆነ መሞገስ ፈልጓል በዛ ሰዓት ማለት ነው። ሰው የሰው ልጅ ሞራል መጠበቅ አለብን አንዳንድ ጊዜ ግን፣ ያኔ ፊቱን አይታ ተመለሰች ማለት ነው። ያው መጥፎ ነገር ነው እያልኳቸው አይደለም፣ ቤተሰቦች። አላደለ ሰው የሚጠብቀውን ነገር ስትሉት በጣም ደስ ይላል፣ ለሞራል ሆነ ለምንም ሆነ ማለት ነው። ያው ብሩኬ ወደ ሰፊ እና ደግሞ በቃ ብዙ ነገሯን ፀባይዋን ስለሚያውቅ የምታወራውና ተግባሯ ሌላ ስለሆነ ነው፣ ሀይሚ ማለት ነው። እና ስለሚገባትም ነው ይሄ ሁሉ ነገር ያደረገው። እናንተ በምታይዋት እናንተ በምትሏት ልክ አደለችም። ለሱ በህይወቱ ላይ እንግዲህ ላደረግኩት ነገር ካስከፋሁሽም ምንም ካረኩሽም ከበደልኩሽም መካሻ የሆንልኝ ይቅርታ ነው ያለው። እንግዲህ ሀያ አምስት ግራም ወርቅ ማለት እንግዲህ አስቡት የአንገቱን ይሄ እጣቱን ምናምን ተዉትና የአንገቱ 25 ግራም ወርቅ ምቱት በስንት እንደሆነ ማለት ነው። እና በጣም የሚያምር ወርቅ ነው። እውነት ፈጣሪ ጠብቀሽ ማለት በሱንትን ብለ ደግሞ ሌላ የሆነ ጣጣ እንዳይመጣባቸው ሁለታችሁም ላይ ራሳችሁን ጠብቁ። ቤታችሁ ገብቶ የሚወጣውን ሰው መጥቶ የሚሄደውን ሰው በደንብ ራሳችሁን ተኬር ማድረግ አለባችሁ። የሚዲያ ሰው ስትሆኑ እንደዚህ እንደዚህ ይሄን ነገር በጣም ከባድ ነው የሚሆነው ብሩኬን ብትሆን ራስን ስንጠብቅ ሀይሚ እንደዛው ቤታችሁ ማን ገብቶ ማመውጣት እንዳለበት ማወቅ መቻል አለባችሁ። የዋህነት የለም። ከዚህ በኋላ እንግዲህ ወደ ራሳችሁ ህይወታችሁን መስመር በመስመር እንዲሁም ደግሞ ቀጣን ሰፕራይዝ፣ እንግዲህ እኛ የምንጠብቀው ብዙ ነገር አለ። እንግዲህ ያው ለሀይሚ ነው የሚሆነው ሰፕራይዙ። ያም እንግዲህ ለሀይሚ የለፋችበት ስኬቷ ነው ብሎ ያሰበውን ነው እንግዲህ ብሩክ እያደረገ ያለው እንግዲህ ያው አብሮ ከሚሰራችሁ ሰው ስኬቱን ማየት ልፋቱ ይዚሄ እዚህ ቦታ ደርሳለች ማለትን የሚፈልግ ነው ብሩኬ። ባጭሩ ብቻ ሀይሜ ስኬቷ የእሷ የምትፈልገው ነገር ሁሉ ተሳክቶ የሆነ ደስተኛ ሆና እንዲያያት በጣም ይፈልጋል። በዙሪያው ካሉ ሰዎች ከእናቱ ቀጥላ እሷ ደስ ማሰኘት ይፈልጋል። እንግዲህ እግዚአብሔር ይርዳህ ብሩኬ ስለ ሁሉም ነገር ሀሳብ ክን ፈጣሪ ይሙላልህ። በጣም ንጹህ ልብ ነው ያለው። በጣም ቀና ልብ ነው ያለው። በቃ የሆነ ምን ምን የሚል ልብ የለውም። እግዚአብሔር ምስክ ለሚያደርጋቸው ነገሮች ሁሉ ያመነበትን ነገር እስከ ጥግ ድረስ ነው የሚያደርገው እና እኔ ይህ ባህሪው በጣም ነው የሚያሳዝነኝ። እግዚአብሔርን ማለት የዋህ ነው። በቃ እንዴት እንደሆነ አላቅም ብቻ የዋህ አምላክህ። ምንም ነገር ፈልገህ አትጣ። ፈጣሪ አንተ በምሰጠው ልክ እግዚአብሔር ደግሞ ባላሰብከው መንገድ ለአንተ የሚሆንህን ነገር ፈጣሪ ስጥህ ነው የምንለው። ይሄ ሁላችሁም ምኞት ነው ብዬ ነው የማስበው። ዛሬ ያደረገው ነገር ብሩክ በጣም ደስ ይላል። ብዙዎቻችሁ እንግዲህ ያደረገውን ነገር የምትረሱም አላችሁ። እየተናገረ ነበረ ሰምታችሁት ከሆነ ያደረገውን ነገር ትረሳላችሁ አንዳንድ ጊዜና፣ ባንረሳ ጥሩ ነው። የተደረገልን ነገር መርሳት የለብንም። ምስጋና መርሳት ጥሩ አይደለም እያለ ነበርና ይሄን ነገር ካንዴም ሁለት ሶስቴ እየተናገረ እንግዲህ ያስተላለፈ ነበር። ለአንዳንድ ሰዎች ምናዳምጥ ከሆነ የእነሱን አንድነት ፍቅራቸውን፣ የሚያዳብር ነገር አንድ የሚያደርጋቸውን ነገር ብንናገር ቪዲዮ ብንሰራ በጣም የተሻለ ነው እንጂ ብሩክ እንዲህ ነው ሃይሚ እንዲህ ነው ማለቱ ያኔ አስፈላጊ አይደለም ብዬ አስባለሁ። በእኔ በኩል እንግዲህ ዛሬ ብሩክ ካስተላለፈው ነገር ከዚህ በኋላ እንግዲህ እነሱ በአንድ ላይ የተሳሰሩ ሰዎች ናቸው። ምንም ቢሆን ሁሉም በጊዜው እንዲስተካከልና ሁሉም

ፕሮግራሟን በጠበቀ መልኩ ሃይሚ ለሃይሚ ካለው ክብር ነው። እናንተ እንደምትሉት እንደማንኛውም ሰው ይሄ ተነስቶ ጎዳና ላይ ቀለበት ላርግ ማለት በጣም ቀላል እንደሆነ ዛሬ አሳይቷቸዋል። ነገር ግን እሱ ዛሬ ቀለበት አድር ለሚያደረገው ለሃይሚ የሚገባትን ነገር ስጦታ ነው ያደረገው፣ ስጦታ ነው ያበረከተው። ይሄ ስጦታ ደግሞ ከቀለበት በላይ ትርጉም አለው። ለምታቁት እንግዲህ ታቁታላችሁ። ከዚህ ይጀምራል ፍቅር። እንግዲህ እንደምታዩት ነው። አበባ ሲሰጥ ራሱ አበባው ላይ ምን ምን አይነት ነገር ስኬት እንዳለ እየተናገረ ነበረ። እና እንግዲህ የኛ ውድ ቤተሰቦች ዛሬ ደስ እንዳላችሁ ሁላችሁም ባለሙሉ ተስፋ ነኝ። በመሃል መጥቼም ደግሞ ብራንክ እንደሆነ ስለነገርኳችሁ አንዳንዶቻችሁ ደብሯችሁ ነበር ለምትናገር ያለሽ ብላችሁ። ነገር ግን ይሄው ደስ የሚል ነገር ነው ብዙም አይከፋችሁም ብዬ ተስፋ አድርጋለሁ። ነገም ተነጎዳም በብሩኬ ና በሀይሚ ስኬት የማይደሰት ሰው አለ ብዬ አላስብም። አመለካከታችንን ቀይረን ልክ ብሩኬን ና ሀይሚ ያላቸውን ያላችሁን አይነት ልቦና ኖሮን እርስ በራሳችን ተከባብረን ከፍታ ላይ ብንደርስ ተያይዘን ስናጠፋ እንዲህ አጠፋሽ እንደዚህ አልሽ አረግሽ አደረግሽ እየተባባልን እየተመካከርን ልክ እነሱ እንኳን ተጣልተው ዛሬ ላይ እንደዚህ አይነት ደስታን ያሳለፉት ሰው እኛም ብንሆን በተቻለ መጠን ጥሩ አይነት ፍቅር እንዲኖረን። እኛ ስደተኞች ብዙ ነገር መስራት እንችላለን፣ ብዙ ነገር ማድረግ እንችላለን። ብዙ ነገር ማለት በቃ ስራ ላይ እንዲሳተፉ ማድረግ እንችላለን። እኛ ዩቱብ እንደዚህ ምንሰራ ቲክቶክ የሚሰሩ ብዙ ነገር ብቻ ማድረግ እንችላለን እና ቅንነትን ዞሮ ከብሩክ እንድትማሩ መልካም ምኞቴ ነው። የእኛ ውድ ቤተሰቦች ለሁሉም ነገር በጣም አድርገን እናመሰግናለን። ዛሬ የነበረኝ ቆይታና የነበረኝ አስተያየት ይሄንን ይመስላል። ብሩክ ረጅም እድሜ እመኝልሃለሁ። ከነ ቤተሰቦችህ ለቅመ ብዬ ደስታን እንደዚህ እንዳበዛህላት ለአንተ ደግሞ ባላሰብከው መንገድ የሚያስደስትህን ነገር ፈጣሪ እሱ ይዘዝልህ ነው። ምለው እውነት በጣም ከምለው በላይ እንጃ ከጻፍኩት በላይ ካሰብኩት በላይ ነው፣ ዛሬ ብሩክ ሆኖ ያየሁት ማለት ነው። ሁሌም እኮ ነው፣ ሁሌም ነው፣ ሁሌም ተሳስቶ አያውቅም። እሱ ግን ነገሮቹን አስቦ ነው የሚያደርገው። በቃ ዝም ብሎ እንደዚህ የፈጠነ ምናምን አይደለም፣ ተራ ነገር አይደለም። ቁም ነገር ቁም ነገር ነገር ነው የሚያደርገው። እና በቅርቡ እንግዲህ አንድ ወር በኋላ ደግሞ የተባልነውን ነገር እንጠብቃለን። የኛ ወድ ቤተሰቦች እናመሰግናለን ለዛሬ የነበረን ቆይታ ይሄን ይመስላል። ሁላችሁም እንደተደሰታችሁ ባለሙሉ ተስፋ ነኝ። ስለ ቆየሁባችሁ በጣም ይቅርታ። እንዳያችሁት ቪዲዮን በደንብ ጨርሼ ስክሪንሻት እያረኩኝ ጨርሼ ቪዲዮን አይቼ ከዛ በኋላ ወደ እናንተ ይዤ መጣሁት። ሙሉ አይቼ ቪዲዮ እንደምሰራ እንድታቁ ነው። ምክንያቱም በቀን ሁለት ሶስት ቪዲዮ ትመጫለች በጣም ትሉኛላችሁ። ብመጣ ምን ችግር አለው? ቻናሉ የኔ ነው፣ ማወራው በራሴ ነው። ምን ችግር አለው? መጥፎ ነገር እስካልሰራው ድረስ ስለዚህ ለዛ ብዬ ነው። የኛ ወድ ቤተሰቦች በጣም ነው የምንወዳችሁ፣ በጣም ነው የምናፈቅራችሁ። እንግዲህ ባይ ባይ። ወዳችኋለሁ።